ሀይ ጋይስ እንዴት ናችሁ? ይኸው በጨለማ ሽር ሽር ወተን ፎቅ እንቆጥራለን። ራሶች ለምን አሰርም? ደህና አዋጭ ከሆነ አንድ ቀን ደግሞ እንደዚሁ አርፈሽ ቁጭ በይ። የምን ክሎ ሮክስ ነው የሚሻ ተክሲባል ትንሽ አርፈሽ ቁጭ ብርሽን ያዥ፣ ብርሽን ያዥ። ሱፐርማርኬት ገባታ። ኧረ ቅናሽ፣ እዚህ እኮ ውድ ነው ሱፐርማርኬት። ውይ አይ ጋይ ሱፐርማርኬት ገብተናል፣ ይኸው ጓደኛዬ ጋር እንዲህ እንዲህ እያ- አይ፣ እንግዲህ ንቅረጽበት። አይ እንግዲህ የምን ሆነሽ ነው እናቴ ባለሰባት ም እዚህ ነው የፀጉር ዘይት። ነይ ና ነው የፀጉር ዘይት። ምን አይነት ነው? ሹክ በይ። ኧረ ተነቃቅ ባ አለቀ አይሸየቀ እስኪ ሙሽ በይኝ። የእንትን ነው። ትፋን ቆንጆ ነው ግን፣ ኧረ ተይው። እንደውም በእናትህ የለ፣ በእናትህ የለ። ክንቸ ከርዳዳ ነው። አንቺ ወለቀ አለ መቤቴን ወለቀ። ምን ልትበጂ ነው ደግሞ ለሽንት ቤት? አረ፣ ስድስት ብር ነው። አሁን ይሄ ፎጣ ለምን እንደሚንቆጠቆጡ አላቀም። አረንዴና ሳገሬም እንደት ነው? አረ በለው፣ አረ በለው፣ በለው። ለምን እሺ፣ የሚበላ ነው።

የሦስት ብር እኮ እዚሁ። ስንት ነው? ምን አውቃለሁ። እኔው እንደዚህ አላውቅም። የት ነው? አይስክሪም ይገዛልኝ ነው? ጋይስ አይስክሪም፣ አይስክሪም። እሱን አልፈልግም። እሱን አልፈልግም። እንደ እሱ አይነት ነው። የሦስት ብር አለ። አናውቅማ። ስንት ይሆን ሂሳቡን

አረ ሲል ጠለ ወገኖች አይስክሬም ተገዛልኝ። ገና ነው ገዛን ገዛዛን አይስክሬም ተገዛልኝ። እንኳን ደስ ደስ አላችሁ። አያችሁት አይስክሬሙ ይሄ ነው። አረዶሻለ አንቺ ሕፃን በሉ መቼስ ለኔ የማታወጡት ማን አለሽ? አሁን ነገ ይሞሉታል። ሽታው አዎ ካሜራ ካላየሁ እንኳን በላመኛ። ኦማይ ጋድ ተገዛልኝ። ያው ሽርሙጥና ነው የምሰራው ተብዬ የለም። እንዲህ አልሰማሽም? እንዲህ እንዲህ አርባ ምናምን ሰው ባለበት ዱባይ ነው የምሰራው፣ ውጭ ነው የምሠራው፣ ሽርሙጥና ነው የምሰራው። አረቄ ተጠጣለች፣ ጫት ቅማለች እና ቤንግን ናርድዬ እመቤቴን እንደ ዛሬ እመቤቴ ናት። ምን ቆጨኝ ይሄን ስትለኝ ሶስት ወርጃዛ ቤት ቁጭ አልኩበት። ምን አንድ ወጥች እን ለጥላት እንኳ ይኸውልሽ ጸጉሬን ተሰርቼ ብሰራ ሰው በገመተሽ ልክ ተቃራኒ መሆንሽን በጣም ደስ ደረስን ጋይስ እዚህም ወርቅ የመሰለ ቤት ጋይስ፣ ደረስን። እንግዲህ እግዚአብሔር ይመስገን ደረስን። በቃ ከጓደኛዬ ቤት ግብዣ ተጠርቼ ነው። አዎ፣ ሰምታችኋል። መንገድ ላይ ተጋበዝኩ። አዎ፣ አብዳለች። ሰላም አብዳለች ቀውሳለች። በሉ ይኸው በቤት ደረስን። ቤር በር ተከፈተልን፣ ተሳሳምን፣ ሀገርኛውን አለሙያን አደረሽ። ይኸው እየሰራች ነው። ይኸው አባታችሁን ቅጠል በሉ

ቃሪያና ያርቅሹ ጋይሶች እንዴት ናችሁ? አሁን ተጋብዘና እነዚህ ቤት ነው ያለንው። ያቴች ልጅ ምግብ እየሰራች ነው። ለእኔ ጠጣኔ። ወደ ቤታችን እየተመለስን ነው። አበሉን፣ አጠጡን። ቤቱ ቅዝቃዜ አ ዛሬ ሐሙስ ነው። አይሁን ምንም ሳልቀርጽላችሁ ግን ወይ ፈጠፍቶ ነበረ ስጋ ሁሉ ነገር፣ ፈጣሪ ይመስገን በላን ጠጣን። እኛን ያጠገባ አምላክ ይመስገን። አሁን የው ሊፍት ውስጥ እየገባን ነው። አው ጓደኛዬን ቻው አልኳት። በቃ ወደ ቤት አርኩኝ። እናቴ እግዚአብሔር ይመስገን እና ፍቅር ሰላም ይስጣችሁ። ወደ ቤታችን እየተመለስን ነው ስንጫወት ውለን ዛሬ ሐሙስ አይደለም። በቃ ቀጠለ ባሉ እንግዲህ በቃ ፍቅር ያለላችሁ ሰዎች ፍቅር ይስጣችሁ፣ ሰላም ይስጣችሁ። እሺ ግን ደካመኝ እንደ ታክሲ የሌለበት ነገር ዲ ሰሙም ደክሞ እናንተዬ። ለነገሩ እኮ ትንሽ ስለሆነ ነው እንጂ ታክሲ ሳይሆን በቤተሰብ መኪና እንደዚህ ነበር ነው ምንሄደው አሁን በዚህ አሸዋ ልገባበል ነው እና ሰላማችሁ ብዝት ይበልልኝ። ሰላማችሁ ብዝት ብዝት ብዝት ይበልልኝ። ወዳችኋለሁ። ውድድ ነው ማደርጋችሁ። ይህ ግን በጨለማ ያምር ያምራል እኮ በጣም። አየሩ ጥሩ ነው፣ ቀዝቀዝ ያለ ነው። ዱባይ እንግዲህ አስቡት በዛት ሆ የምን ጨለማ ነው የምታሳየኝ? እንዳትሉ ሰምታችኋል። ወለል አለው ሜዳ፣ በአስፋልቱ ሆነሽ ሆነሽ፣ አሪፍ ነው አይደለም መንገዱ። እና ጓደኞቼ ወደ ቤታችን እየደረስን ነው። ሰላማችሁ ብዝዝዝት ይበሉልኝ። ሰላም ፍቅር ይኑረን። ሰላም ከሁላችሁ ጋር ይሁን። እወዳችኋለሁ። ቻው ቻው ቻው ቻው። ሰላም ለሀገራችን ሰላም ለኢትዮጵያ ይሁን። ውድድ ነው ማደርጋችሁ። ቻው